ኢትዮጵያ በሁለተኛው የሀገር በቀል የኢኮኖሚ ማሻሻያ የኢኮኖሚ አቅሞቿን በመለየትና ድክመቶቿን በማረም በብዛ ዘርፍ የኢኮኖሚ ህሳቤ እየተመራች ትገኛለች። ይህ በጀት ዓመት ደግሞ የተሟላ የማክሮኢኮኖሚ ማሻሻያ ወደ ሙሉ ትግብራ የገባበት ዓመት ከመሆኑ ጋር ተያይዞ በብዙ የሚጠበቅ ዓመት ነው። የ2017 በጀት ዓመት የሶስተኛ ሩብ ዓመት የ100 ቀናትና የተሟላ የማክሮኢኮኖሚ ትግብር አፈጻጸም ጠቅላይ ሚኒስትር ዶክተር አብይ አሕመድ በተገኙበት ተገምግሟል። በበጀት ዓመቱ ዘጠኝ ወራት በዋና ዋና የማክሮኢኮኖሚ አመላካቾች ስኬታማ አፈጻጸም መመዝገቡን ያነሱት የፕላን እና ልማት ሚኒስትሯ ዶክተር ፍጹም አሰፋ ማሻሻያው የማክሮኢኮኖሚ መረጋጋት ከማምጣት እስከ የመንግስትን የመፈጸም አቅም ማጎልበት ድረስ ዓላማ አድርጎ ወደ ትግበራ መግባቱን አንስተዋል። 2016 በጀት ዓመትን ስንጀምር ያስቀመጥነውን የ አስር ዓመት እቅድ ያስቀመጥናቸውን ግቦች ማሳካት እንድንችል ተከታታይ የሆኑ ሪፎርሞችን ማድረግ አስፈላጊ በመሆኑ የመጀመሪያውን ምዕራፍ የኢኮኖሚ ሪፎርም ስናጠናቀቅ ሁለተኛውን ምዕራፍ ሀገር በቀል የኢኮኖሚ ሪፎርም አዘጋጅተን ወደ ትግበራ ገብተናል። አራት ምሰሶች እንደነበሩት ለማስታወስ ነው። የመጀመሪያው የማክሮ ኢኮኖሚ መረጋጋትን ማረጋገጥ ነው። ሁለተኛው የዘርፎችን የማምረት አቅም ምርታማነትና ተወዳዳሪነት ማሳደግ ነው። ከዚያ አኳያ አምስቱን የእድገት ምንጮች ግብርናን፣ ማኒፋክቸሪንግ፣ ማዕድን፣ ቱሪዝም እና ዲጂታል ኢኮኖሚ ወሳኝ የእድገት ምንጮች ናቸው። በዚህም ምክንያት ከአንድ መር ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ መሸጋገራችንን በደንብ አድርጎ ያረጋገጠ የሪፎርም ስራ የተሰራበት እና እነዚህም ዘርፎች የሚያስፈልጋቸው ሪፎርም የሚያስፈልጋቸው ኢንቨስትመንት ማሻሻያዎች የተደረጉበት ነው። የኢንቨስትመንትና የንግድ ከባቢን ማሻሻል ሌላኛው ምሰሶ ነበረ። የአገር በቀል ኢኮኖሚ ማሻሻያ አራተኛው ደግሞ እነዚህ ሁሉ የኢኮኖሚ ማሻሻያዎች ውጤታማ የሚሆኑት ፐብሊክ ሴክተር ሪፎርም፣ የሲቪል ሰርቪስ ሪፎርም ማለት ነው። እንደ ወሳኝ ፒላር ድሮ አስቻይ ብለን የምንለውን ግን ይሄ ወሳኝ ፒላር ነው፣ በዚህ ሌቭል ተይዞ መሰራት አለበት በማለት ወደ ስራ ገብተናል። በዘጠኝ ወራቱ በአራቱም የኢኮኖሚ ምሰሶች ላይ የተሻለ ስኬት መመዝገቡን ጠቅሰው ይህ በዓመቱ መጨረሻ የ8 ነጥብ 4 በመቶ እድገት ለማስመዝገብ የተቀመጠውን እቅድ እንደሚሳካ ያመላክተ ነው ብለዋል። በዚህም ኢንቨስትመንትና ቁጠባ ከአጠቃላይ የሀገር ውስጥ ጥቅል ምርት ጋር ያላቸው ድርሻ መሻሻሉንም አብራርተዋል። ኢንቨስትመንት ከሀገር ውስጥ ጥቅል ምርት አንጻር ባለፈው ተመሳሳይ ወቅት ከነበረበት 20 ነጥብ 5 በመቶ ወደ 23 ነጥብ 2 በመቶ ማደጉንም አንስተዋል። 8 ነጥብ 4 በመቶ የኢትዮጵያ ኢኮኖሚ እንደሚያድግ በዚህም በተለይ ማኒፋክቸሪንግ ዘርፍ እድገት ከሎቤዝ እየተነሳ ያለ እንደመሆኑ እድገቱን የሚመራ መሆኑን ያሳያል። ኢንዱስትሪ በአጠቃላይ 12.8 በመቶ ያድጋል፣ ማኒፋክቸሪንግ ግን በ12 በመቶ ያድጋል። ሌሎቹም ዘርፎች ግን ሮበስት የሆነ በጣም ጠንካራ ፖዘቲቭ የኢኮኖሚ እድገት እንደሚያስመዘግቡ ነው። እንግዲህ የመጀመሪያው ግመታ ያሳየው ከዚህ አኳያ ወሳኝ አመላካች በማክሮ ኢኮኖሚው የሪፎርምም ውጤት ተደርጎ የሚወሰደው የቁጠባና ኢንቨስትመንት ሁኔታ ነው። በሀገር ውስጥ ለምሳሌ የ16ና የ17ን ብቻ ብንመለከት እንኳን ኢንቨስትመንት ከጂዲፒ 16 ላይ 20 በመቶ ነበረ። በ2017 ግን የጂዲፒያችን 23 ነጥብ 2 በመቶ እንደሚሆን ኢንቨስትመንት ተሻሽሎ ማለት ነው። አሁን ያሉት አፈጻጸሞች ያመላክታሉ። ቁጠባ ከጂዲፒያችን ሲታይ የተሻለ አፈጻጸምን ነው የምናየው በ2017። ባለፉት ዘጠኝ ወራት ገቢን በማሳደግ ረገድ የተሰሩ ስራዎች ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም ብልጫ አሳይቷል። በሌላ በኩል ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ በመተካትና የሸቀጦች የወጪ ንግድ አፈጻጸም ውጤት ተመዝግቦባቸዋል። የኢትዮጵያን የዕዳ ጫናን ከማቃለል ረገድም በተከታታይ በተሰሩ ስራዎች የውጭ ብድር ጫናን ከአጠቃላይ ሀገር ውስጥ ምርት ወይም ጂዲፒ አንጻር የነበረውን ድርሻ ወደ 13.7 በመቶ ዝቅ ማድረግ ተችሏል ነው ያሉት። የሪፎርም ውጤት የሆነና ወሳኝ የማክሮ ኢኮኖሚ ጤንነት አመላካች የብድር ሁኔታ ነው። የዕዳ ሁኔታ ከጂዲፒያችን ከኢኮኖሚያችን አኳያ እንደምታውቁት ይሄ የአገር በቀል ኢኮኖሚ ሪፎርም ሪፎርማችንን ለመደገፍ ከኛ ጋር ለመስራት ፈቃደኛ የሆኑ ዓለም አቀፍ ተቋማት አገራት ጋር በተደረገ ትብብር የዕዳ ሽግሽግ በዚህ ሪፎርም ምክንያት በከፍተኛ ሁኔታ ተጠቃሚ መሆን ተችሏል። የእዳ ሽግሽጉ መጨረሻ ውሳኔውንም ከማግኘቱ በፊት እንደምታስታውሱት የ1.4 ቢሊዮን ብር የጊዜያዊ የእዳ ክፍያ ማቆም ወይም ስታንድ ስቲል ማግኘት መቻሉ ኢኮኖሚውን እንግዲህ ያለንን ገንዘብ ለልማት እንድናውል ከማድረጉ በተጨማሪ ያለውን ጫና ከመቀነስ አኳያ ትልቅ ሚና ተጫውቷል። ይሄ ሪፎርም የ3.5 ቢሊየን እዳ ሽግሽግ አብሮ ይዞ የመጣ ነው። በሌላ በኩል በሪፎርም ተግባራት ስራው በእዳ ውስጥ የነበሩ የመንግስት የልማት ድርጅቶች በኢትዮጵያ ኢንቨስትመንት ሆልዲንግ ስር እንዲካተቱ በመደረጉ ወደ ትርፋማነት መሸጋገራቸውም ተጠቅሷል። ባለፉት ዘጠኝ ወራትም መንግስት ምንም አይነት ብድር ከብሔራዊ ባንክ አለመውሰዱን ጠቅሰው ይህ የዋጋ ንረቱን ለማረጋጋት ትልቅ ፋይዳ ማበርከቱን አብራርተዋል። የማክሮኢኮኖሚ ማሻሻያን ተከትሎ በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎች ላይ የሚያደርሰውን ጫና ለመቀነስም መንግስት ሰፊ የድጎማ ስራ ስለመስራቱም ተመላክቷል። በአጠቃላይ ወደ 211 ቢሊዮን ብር ድጎማ በዘጠኝ ወሩ ተሰጥቷል። ለምን ለምን ተሰጠ የሚለውን ለማንሳት ለሴፍቲኔት በአመቱ ከተያዘው ውስጥ 41 ቢሊዮን ለሴፍቲኔት በተለይ በሪፎርሙ ምክንያት ተጋላጭ የሆኑ ዜጎቻችን በሚመጣው የአጭር ጊዜ ተጽዕኖ ወደ ከፋ ችግር ውስጥ እንዳይገቡ ለማድረግ የተደረገ ነው። ለማዳበሪያ ወደ 62 ቢሊዮን፣ 84 ቢሊዮን ነው ለአመቱ የተያዘው ከእያንዳንዱ ኩንታል ማዳበሪያ ውስጥ ሶስት ሺ ሰባት መቶ የኢትዮጵያ ብር እየተደጎመ ነው ማለት ነው፣ አርሶ አደሩ ለመድኃኒት በለውጡ ምክንያት የሚመጣውን በመድኃኒት ዋጋ ላይ ጫና ለመቀነስ እስካሁን ድረስ ሶስት ነጥብ አምስት ቢሊዮን ብር ድጎማ ተደርጓል። ዘይት ወደ ስድስት ቢሊየን ብር ተደርጓል። ደሞዝ ወደ 38 ነዳጅ በትሬዠሪ በኩል ስልሳ ቢሊዮን በነዳጅ ድርጅቱ በኩል ያለውን አርባ ስንጨምር መቶ ቢሊዮን ብር በዘጠኝ ወሩ ብቻ ለነዳጅ ድጎማ አድርገናል ማለት ነው። አሁን ላይ በኢትዮጵያ እየታየ ያለው የዋጋ ግሽበትም እስከ መጋቢት መጨረሻ ድረስ 13.6 በመቶ ሆኖ ተመዝግቧል። በበጀት ዓመቱ 9 ወራት በአጠቃላይ ለ3.3 ሚሊዮን ዜጎች የስራ እድል መፈጠሩንም ዶክተር ፍጹም አብራርተዋል። በዲጂታል ኢትዮጵያ በዲፕሎማሲና በማህበራዊ ዘርፎች ላይ የተሰሩ ስራዎችም በ9 ወራት እቅድ አፈጻጸም ግምገማው ላይ ተነስተዋል።